ሰላም ቤተሰቦች እንዴት አመሻችሁ? ሰላማችሁ ብዛባ ያላችሁ በል። ዛሬ ደግሞ የምንሰራው ቢዛ ነው። ው የሚያስፈልጉት ግብአቶች ላሳያችሁ። ዘይት ያስፈልገናል። ዱቄት፣ ፒንክ ፓውደር በትንሽ ማንኪያ

ለመጠቀም ትችላላችሁ። ቤተሰቦቼ እያቸኋለሁ ዛ ከዚህ አንድ መንከብ እያቸኋለ አይደለም። እዛ ትንሽ ሞቅ እናረገዋለን። ሀሊቡን ሞቅ ካረግም በኋላ እዚህ ሰሃኑ ላይ እናረገዋለን። ሁሉንም ግብአቶች እነዚህም በሙሉ እዛ መጨረሻ ላይ እና እንትንላና ድቄት እንትንላለን። አርገም በደምብ በዚህ መ በዚህ በጣም እንመተዋለን። ከዛ በኋላ መጨረሻ ላይ ኩፍ ለሶስት ለሁለት ደቂቃ ያህል እንመተዋለን። በእጃችንም ቢሆን እናሸዋለን። ኩፍ ሲል ሌላ ሽንኩርትን ከትፍና ቲማቲም፣ ሽንኩርት እናብራላል ለብቻው። ከዛ መጨረሻውን እናሳያቸውን እንሻላ ቪዲዮ እንዳይበዛባችሁ በዚህ ይብቃን። ሼር፣ ሰብስክራይብ አድርጉ እንላችኋለን ቤተሰቦች። እጁ ያስፈልገናል የረሳሁት ነገር ይችላል ከላይ የሚደረጉ ነገሮች አሉ። እነሱም ዘይቱን ያለው ሽንኩርትም ማድረግ ይቻላል። እንሻላ ሌላ ጊዜ ደግሞ መጨረሻውን ያሳያችኋለሁ። ቪዲዮ እንዳይረዝም ይበቃችኋል። ሰላም ሰላማችሁ እያላችሁ ባይ